ኢፍራታ ብዙ የለፋችበት ከንቱ ቀረ። በጣም ያሳዝናል። ናታንን የምታደንበት ዋነኛውን ነገር አቤ ልጅ ኮቢ አድርጎ ይዞታል። ጽዮንና ዳግም ያበላሹት ነገር ኢፍራታ ልታስተካክለው አትችልም ችግ ችግር ተፈጠረ። ኢፍራታ የመጨረሻ አዘን ውስጥ ገባች። ራሷን ጨምድዳ ተመለሰች። አሁን ያፌት ኢፍራታን መከታተል ጀምሯል። በጣም ያሳዝናል። ኢፍራታ እንግዲህ እስከ ዛሬ ዋጋ የከፈለችበትን በሙሉ ጽዮንና ዳግም ከንቱ መና ሰደውታል። አቤል የሚባል ከያፌት የባሰ አረመኔ አሁን ሁሉንም ነገር በእጁ ይዟል። ጽዮንን አንቺ ግን ራስ ወዳድነሽ። እሷ ወንድሞሽን ከምንም በላይ ታፈቅረዋለች። አንቺ ግን ለወንድምሽ ብለሽ ራሷን አሳልፏ ስትሰጥ ዝም አልሻት። እኔ ደግሞ ኤፍራታን በምን እንዳጠመዳት ወንድሜ ስለማቅ አሰብኩ፣ አወረድኩ። በቃ አንቺን ደግሞ የራሴ ለማድረግ አሁንም ወጥመድ ውስጥ ገባሽ፣ በማለት ጽዮንን እያሰቃያት ይገኛል ቢኒና አቤል እንግዲህ ጽዮን ባለችበት ተፈናከቱ ድጋሜ፣ በጣም የሚከብድ ነገር ነው። ናታን አሁን ያፌትን አሸንፎታል። ያፌት አሁን ናታንን እያሳደደው ይገኛል። ትልቅ ወጥመድ ውስጥ ኢፍራታም ናታንም ገብተዋል። በጣም ያሳዝናል። ለናታንና ለኢፍራታ ይህ አይገባም ነበር። አሁን ያፌት ገንዘቡ የከሰረበት ቢሆንም ሎሊትን ደግሞ መልሶ አዟታል። ናታን የሚያደርገውን እንቅስቃሴ በሙሉ ለሱ አንስታ እንድትሰጠውና እንድትልክለት ነግሯታል። አሁን ሎሊት ከቤት የናታን ጥላቱና መንቀሳቀስ ጀምራለች። ናታን ደግሞ የአፌትን እንግዲህ በልበ ሙሉለ በመሄድ ያፌትን ጥያለሁ በማለትም የዳራናት ስሙን ቀይራ ናይፍ በሚለው ናኢፍ በሚለው እንግዲህ አሸናፊነት እንዲሰማው አድርጋለች ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ እ ሰላማችሁ ይብዛልኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ እንግዲህ ዛሬ በጣም በሚያሳዝን ሁኔታ ሐረግ ድራማን ይዘን መጥተናል ማለት ነው የመጀመሪያው ናታን የሄደበት መንገድ ያፌትን በማሸነፉ ደስ ቢለንም ግን ይበልጥ ናታን ወጥመድ ውስጥ ገብቷል። እሱም ምንድ ነው? አሁን ያፌት ናታንን እያንዳንዱ እርምጃውን የሚወጣበትን የሚገባበትን እንቅስቃሴውን እየተከታተለው ይገኛል። እናም የዳራ እናት እንግዲህ እያንዳንዱ ጀርባውን አጥንታ ነው ያፌትን እንዳጠምድላት ያደረገችው። ናታንን ሚስትህን የቀማህን ሰው መበቀል አትፈልግም? በማለት የእሱን በቀል ከሆነ እስከ መጨረሻው አደርገዋለሁ በማለት ናታንም ቃል ገብቶ እንግዲህ ለዳራናት ቃል በገባላት መሰረት ያፌት ጋር ተገናኝቶ እኔን አይደል እየፈለክ ያለኸው በማለትም አንተ ማነህ ብሎ ዘወር ሲልለትም አንተ አለው ምን አባክ ትሰራለህ እዚህ ደግሞ አለው የቀጠር ከኝን የሚመስሉኝ አለው ምን ማለት አለ በነገራችን ላይ የምታመጫቸው ሴቶች በጣም ጣፋጭ ናቸው በጣም ከምነግርህ በላይ ስለዚህ አሁንም ቆንጆ ቆንጆ ሴቶችን አቅርብ እኔ ደግሞ ወስዳቸዋለሁ አለ ምን የምናባክ ሴቶች ነው የምታወራው? አለ ያፌት። ከዛም እያንዳንዱን ነገር ነገረው ናኢፍ። ያ የሚፈራው ናታን ሳይሆን አሁን ናኢፍ ነኝ አለው ምን። አየህ እስርህ ሆኜ ሳታቀኝ ስለበለጥኩ ተናደድክ እንዴ አለው። አየህ ለማንኛውም ሰዓት ደርሶብኛል። ካልፈለግከ ለአስራ አምስት ደቂቃ ነበር የተቀጣጠር ነው በማለት ያፌትን አሽ መደመደው ናታን ያፌትም፣ ቆይ ምንድን ነው አለ። ያ ሁሉ ያከሰርከ በጀርባ እየሄድክ አንተ ነው ማለት ነው አለው። ያከሰርኮ ሳይሆን ባለ ቢዝነሱ ነኝ። ኦኬ፣ ስለዚህ አሁን ከኔጋ ጋር የምትሰራ ከሆነ ኦኬ፣ የማሰራ ከሆነ የራስ ጉዳይ አለው። ምን አለ እኩን የማቀው ናታን ነው አለው። አንተ የምታቀው ናታን ሳይሆን አሁን ናኢፍ ነኝ፣ የማይፈራው ጀግናው ናኢፍ አለው። እሱን እናያለን ያለን አለ ያፌትም። ከዛም ከእሱ ጋር መስራት እንዳለበትም ነገረው። በጣም ተበሳጨ። ለካ እስከ ዛሬ ተሸውጃለሁ፣ እሱ ሳይሆን የተሸወደው እኔ ነኝ አለ። አርፈ ማትቀመጥ ከሆነ ደግሞ አሁን አንተና ኢፍራታ ተባብራችሁ ነበር፣ ኢፍራታን እንድታገባ ያደረከው ተመካክራችሁ አለው። ኤፍራታ የኔ አይደለችም። አሁን ኢፍራታን ረስቼ አዲስ ሌላ ህይወት ጀምሬያለሁ። አዲሷ ፍቅረኛ ጋ ብትደርስ ግን እመነኝ፣ የወሰርክብኝን በሙሉ እያንዳንዱ ነገር አስከፍልሃለሁ አለው። በጣም ተናደደ ያፌት። ከዛም መስራት ከፈለክ እንገናኛለን በማለት ጥሎት ሄደ። ያፌት ሩጡ ታሪኩ ጋር ደወለ። ከዛም የመጨረሻ ተበሳጨ ለታሪኩ ሲነግረው፣ ታሪኩም ማን ነው አንተን የምዳፈረው ሲልም፣ እማቀው የናኩ ሰው ነው አለ። ማለት ሲለውም፣ ናታን የስራ ስሙ የቢዝነስ ስሙ ናኢፍ ነው አለው። ምን አለም ስለ ስሙ አይመለከተኝም። አሁን እያንዳንዱ እርምጃውን መከታተል አለብህ አለው። እሱም እሽ ብሎ ተከታተለ። በጣም ያሳዝናል። የዳራም ምናት ይሄን አሸንፎ ሲሄድላት እውነት በጣም ጀግና ሴት ነህ፣ ሚስትህን እንደቀማህ አቃለው ለዛም ነው አንተን የጠየኩት አንድ ወጣት በህይወቱ ተስፋ ስለቆረጠ ይህን ነገር ማድረግ ያቅተዋል ብዬ ስለማስብ ነው ይህንን ወደ አንተ ያመጣውት አለችው። ከዛ እሱም ከሚስት በላይ ሌላ ንብረት አለ ወይስ ሌላ ንብረት ወስዶብሃል ስትለው ከሚስት በላይ ሌላ ንብረት የለም አለ። እሺ ዛሬም ታፈቅራት አለ አለችው። ፍቅር አሁን በልቤ ውስጥ ፍቅር ሳይሆን በቀል ነው አላት። እሷም እሺ ስለሱ ሌላ ጊዜ እናወራለን እናወራለን ልጄን እንድትጎዳ ስለማልፈልግ ነው አለችው። አሁን እዳራናትም ኢያፌትም ወጥመድ ገብቷል። ናታን ሆቴል አዘጋጅታ ሆቴል እንዲኖርና እንዳይንቀሳቀስ አደረገችው። ኢያፌትም ሉሊት ጋር ደውሎ ሉሊት እንድትከታተለው ናታንን ስራዋ እንደሆነም ነገራት። እናም አርፈሽ ማትጠሪ ማሰሪና ስራሽን ማትወጪ ከሆነ አሁን ጭንቅላትሽን ነው የምቆርጥልሽ ብሎ አስፈራርቷታል። ሲቀጥል እንግዲህ ቢኒ ከቤት ወጥቶ ወክ እያረገ ጽዮን ቢኒ ያለበት ሄዳ ማልቀስ ጀመረች። ደባበሰችው። እንዳትጠገኝ አልፈልግሽም ስትባይ አይገባሽም እንዴ አላት ቢኒ። ጽዮንም ቢንዬ አለችው፣ ደህና ነህ ተሻለ አለችው። በሚገባ ደህና ነኝ አላት። ከዛም ስታሻሸው በምታሻሽበት እጁ እጇ ተመሰጠና ከዛም አወረደው። አሁን እውነቱን ንገሪኝ። አይሽ ለዛ ላይ ከሀዲ አንቺ እንዲታገት እንዳደረግሽ ይህን ሁሉ እንዳደረግሽ ነገረኝ አላት። ምን ቢኒ ብላ ማልቀስ ጀመረች። አንቺ ምንም በይ አምንሻለሁ። በፊት አላመንኩም ነበረ። አሁን ግን ከሁኔታው ጋር ሳያይዘው አምኛለሁ ሲነግረኝ አሁን አንቺ ምንም በይኝ፣ አምንሻለሁ፣ አላት። ጽዮን ግን መናገር አልቻለችም። ጸጥ ብላ ማንባት ጀመረች። አቤል የሚባለው ደነዝ መጥቶ ቢኒን ገፈተረው። ከዛም ቢኒ ሲጣር ገያዘና ወደዛ ገፈተረው። ከዛ ቢኒን ሲይዘው ጽዮን ጮኸች። ከዛም ጥሏች በዚህ በማይረባ ከኋላ በሚወጋ ወንድ ሴት ስለቀየርሽኝ አልናደድም ቢያንስ ብትቀይርኝ እንኳ በወንድ ቀይርኝ። አንተ ደግሞ ሱሪ ለብሰህና አንተ ሴታ ሴት አለ። እቤት ሲሄድም በጣም ተናዷል። ጽዮን ትልቅ ወጥመድ ውስጥ ገብታለች። እያንዳንዱን ነገር እዋክን ተወው ስትል ደልቻለው ስትለውም ብትደልች፣ አንቺ ዋነኛው ማጥመጃ ይዣለሁ። የናታንን ቪዲዮ ይዣዋለሁ። ወንድምሽ ናቪኒ በህይወት ናታን እስር ቤት ወንድምሽ ደግሞ እሞት መቃብር ነው የምታገኛቸው። አርፈ ሽማ ትቀመጭ ከሆነ አላት። ያሳዝናል። የምትደውልበት ስታጣ ጽዮን ጋር ደወለች። ጽዮን ደግሞ የምትደውልበት ስታጣ ኤፉዬ ጋር ደወለች። ኤፍራታን ያፌት አሁን ከወደፊት ከምጎዳበት አሁን የምጎዳው አይበልጥም። ስለዚህ ኤፍራታንና ናታንን የሆነ ነገር ማድረግ አለብኝ እያለ ነው። ናታንም ኤፍራታ ላይ ትልቅ ችግር ያደርሳል። ኤፍራታም ደግሞ ወጥመድ ውስጥ ገብታለች። ናታንን አድናለሁ ብላ ይበልጥ ነገሯ ሁሉ ተበላሸባት። በጣም አዘነች። ጽዮን ደውላላት የኔ ብቻ ሳይሆን ያንቺም የለፋሽበት ገደል ገባለሽ። እኔ እንዳንቺ ጠንካራ አይደለሁም ኢፉዬ፣ በማለት እንባዋን፣ ሐዘኗን በእንባና በጩኸት ገለጠችው። ኤፍራታም የሰማችውን ማመን አቃታት። እንዴት ብዬ ነው ናታንን የማድነው አለች። በጣም ያሳዝናል። እውነት ለመናገር ናታን አሁን እንግዲህ በግብዝነቱ ከዳራ እናትም ጋር ከያፌትም ወጥመድ ገብቷል። ከዚህ ሁሉ እንደት ነው የሚወጣው። አሁን ደግሞ የአቤል ወጥመድ ውስጥ ገብቷል። በጣም ያሳዝናል። አሁን ጽዮን ነገሮች ሁሉ እንደተበላሹ ታወቃት። የምታደርገው ግራ ገባት። ዳግምም ለማዳን ብዬ ብዙ አንቺ የለፋሽበትን ዋጋ የከፈልሽበትን መና ቀረ ብላ ጽዮን ነገረቻት። እፍራታ የመጨረሻ አዘነች። የምትሆነው ግራ ገባት። ያፌት አሁን ተቤት ወጥታ ሲ ያገኛት። በዛ በናታን በናታንደት ምን እንደሚፈጠር ቀላል አይደለም። ኢፉዬ ልፋቷ መና ቀረ። እውነት እንደዚህ ተሰቃይታ የምትወደውን ሰው ቢያንስ አብራው እንኳ ባትኖር በሕይወት ደስተኛ ሆኖ እንዲኖር እየጣረች እያለ ብዙ ወንጀል ውስጥ ተዘፈቀች። በጣም ያሳዝናል። አሁን አቅም የላትም። ናታንም እንደዛው ጽዮንም እንደዛው። ቻናሉን ሰብስክራይብ እያረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።